ሰላም የአኀድግ ለክሙ ወሰላምየ እሁበክሙ ሰላሜን እተውላችኋለሁ የአባቴንም ሰላም እሰጣችኋለሁ። ይህ የጌታችን ኢየሱስ ክርስቶስ ቃል ነው። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላም ከሙታን ተለይቶ ከተነሳ በኋላ ሰላም ለክሙ ብለው ለደቀ መዛሙርቱ ሰላምታውን አስቀድሞ የሰበከላቸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በምድር ላይ ሰላምን ለማንገስ ሰላምን ለመስጠቅ ነው። ሌላ ጉዳይ አልነበረው እና ሰላሙን ሰላም የኀድግ ለክሙ ሰላምየ እሁበክሙ ሰላም እተውላችኋለሁ የአባቴን ሰላም እሰጣችኋለሁ ያለው ሰላም ለሐዋርያት ብቻ አይደለም የተሰጠው፣ ለፍጥረት ለሰብአዊ ፍጥረት ሁሉ ነው የተሰጠው ትእዛዝ ትምህርት ሰላሙን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠንን ሰላም እኛ ጠብቀነዋል ወይ? ነው እየጠበቅነው ነው ወይ? ሰላማችን ጌታችን ከኢየሱስ ክርስቶስ የተሰጠን ሰላም ተቀብለን በስራ ላይ እያዋልን ነው ወይ? ሰላሙ የሚጠቅመው ለራሳችን ለእኛ ነው። ለጌታችን ለኢየሱስ ክርስቶስ ማምኑ ሁሉ አምላካዊ ባህሪው፣ አምላካዊ ስልጣኑ ሁሉም ነገር በእጁ ነው ከኛ የሚፈልገው ነገር የለውም ከኛ የሚጠይቀው ቢኖር አምላክነቱን አዳኝነቱን ፈጣሪነቱን ማመንና ማመስገን ነው ስለበጎ ነገር ስላደረገልን ነገር ሁሉ ምስጋና ስላደረገልን ስላደረገልን ነገር ሁሉ አምልኮ እና ምስጋና ነው ከኛ የሚጠብቀው ስለዚህ ሰላሙን ትተብልናል ለደቀ መዛሙርቱ የተናገረው ሰላም ሰላም እንግዲህ ሞትንና ሙስና መቃብርን ግልጽ አድርቻለሁና ሰላም ለእናንተ ይሆን ብሎ ለደቀ መዛሙርቱ ሰላም ሆን ይሰበከላቸው። የሰላም አምላክ የሰላም ፈጣሪ የሰላም ጌታ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሮምንም ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በምድር ላይ የተመላለሰው ሰላምን ለመስበክ ነው፣ ሰላምን ለማስተማር ነው። የሰላም ሰዎች ሆኑ። ተፋቀሩ ተታገሩ፣ እርስ በርሳችሁ ተዋደዱ። ተፋቀሩ ተታገሩ በበይናቲክሙ በከመ አነ አፍቀርኩክሙ ከቅዱስ ጳውሎስ። ሰላም የእግዚአብሔር ስጦታ ነው። ከሰላም የበለጠ ነገር ደግሞ የለም። ከእግዚአብሔር ስጦታ የሆነው ሰላም በእኛ ካላደረ በእኛ ላይ ካላደረ ዋጋ የለንም ማለት ነው። ሰላም ከሌለ ሁሉም ነገር የለም አንድም ነገር ሰላም ካለ ሁሉም ነገር አለ። የሰላም ሰዎች እንሁን፣ እርስ በርሳችን እንፋቀር፣ እርስ በርሳችን እንዋደድ፣ እንረዳዳ፣ እንደጋገር ነው የእግዚአብሔር ትእዛዝ። ትእዛዙ ሰላማውያን ሁኑ፣ ተፋቀሩ፣ በሜናቲግም እርስ በርሳችሁ ተዋደዱ፣ ሁከተኞች አትሆኑ፣ አትጣሉ፣ እርስ በርሳችሁ አትቀዳደዱ፣ ሰላማውያን ሁኑ። እኔ ራሴ ዝቅ አድርጌ ወደዚህ ዓለም የመጣሁት ሰላሙን ለእናንተ እሰጥ ነው ነው ነገሩ። ሰላሙን ለእኛ ሊያስተምር፣ ሰላሙን በእኛ ላይ ሊያሳድር ነው ወደዚህ ዓለም የመጣሁ። ስለዚህ እኛ በክርስቶስ ክርስቲያን ተብለን ስም ብቻ ይዘን ነው ወይ ክርስቲያን የምንሆነው? ሰላም ከሌለ መካከላችን ለእኛ ለራሳችን ጥፋት ነው፣ እንግዲህ ልማት አይደለም። ሰላምን ምንጊዜም ቢሆን ስለ ሰላም ማስተማር አለብን። ስለ ሰላም መስበክ አለብን። ትምህርቱን ደግሞ የመቀበል ግዴታ የሁላችንም ነው፣ የምእመናን የምእመናት። የክርስቶስን ሰላም ሲሰበክ ሲነገራችሁ ተቀበላችሁ በስራ ላይ የማዋል ግዴታ ደግሞ አላችሁ ምእመናን መዘክላለ። ምክንያቱም ጥቅሙ ለእኛ ነው፣ ለራሳችን ነው። እኛ ራሳችን እኛ እርስ በርሳችን እየተጣላን ራሳችንን ተጎዳን። ያው ወደን ያደረግነው ስለሆነ የሚታዘንልን አይደለም። ምክንያቱም ወደን ነው እያደረግን ነው ያለነው። ይሄ ጉዳይ ማንንም አስገድዶን አይደለም። እርስ በርስ መዋደድን ማን ማን ይከለክላል? የቅዱሳት መጻሕፍትን ትእዛዝ ትዕዛዝ ማክበርና በሥራ ላይ ማዋል ማን ይከለክላል? እና እኛ የሰላም ሰዎች ከሆን፣ ሁሉም ነገር አለ ሀብቱም ንብረቱም ሰላማዊ ሕይወቱ ጸጥታው ልጆች ተወልደው በሰላም እንዲያድጉ ትምህርት እንዲማሩ ትላልቆቹም በሰላም በህይወት በዚች ምድር ላይ እስካሉ ድረስ ሰላማዊያን ሆነው ሰላማዊ ሕይወት ይዘው እንዲኖሩ ነው የእግዚአብሔር ጣ እግዚአብሔር ሰጣት። ስለዚህ ሁላችንም የሰላም ሰዎች እንሆን። ዛሬ በዚሁ አውደ ምሕረት የተገኘ ነው በየዓመቱ የሚከበረውን የመድኃኔ ዓለምን በዓል የቤተ ክርስቲያን ምስረታ እንደዚሁም ደግሞ የድል በዓል የምናከብርበት በዓል በሆነው ተነግረዋል፣ ቅድም ተነግረዋል። እንግዲህ ጌታችን ኢየሱስ ክርስቶስ ሰይጣንን ድል አድርጎ ነ ሰይጣን ሊፈትነው የመጣውን ሰይጣን የጠየቀውን ጥያቄ ሁሉ መልሶለታል። ለሰይጣን በመጽሐፍት እየጠቀሰ አሸንፎታል። ስለዚህ ያቺን ትንሽ ዋን ቀዳዳ ያሰፋታል። ራሱ ውት ያብ ለስጠቱ ለዛችንዛች ትንሽ ቀዳዳ ምክንያት አገኘ፣ በዛች ገብቶ ጠላት ነውና። ጠላት ስለሆነ የጠላትነቱን ሥራ ይሰራል። አዳምና የዋንን በትንሽ ነገር ነው ገደል የከተታቸው። በትንሽ ነገር ሰይጣኑ በእራብ ተጭኖ መጥቶ እናንተ ይህን አትብሉ፣ የተበላችሁት ጉዳይ ዛፍ ወይም ፍሬ እንደ እግዚአብሔር እንዳትሆኑ ነው እንጂ የምትሞቱ ሆኖ አይደለም። ስለዚህ ይህንን ለእናንተ ይጠቅማችኋል ብሎ ሲነግራቸው አዳምና ሔዋን በትንሽ ነገር በዚች ፍሬ እንዳትቀርባቸው ብትቀርባቸው ኑሮ ሰላም ይኖሩ ነበር በገነት ይኖሩ ነበር ሰይጣን አሳታቸው ገደል ገቡ በቃ የእግዚአብሔርን ቃል አፈረሱ የእግዚአብሔርን ትእዛዝ ችላ አሉ ስለዚህም ወደ ገደል ከተታቸው ሰይጣን ምንጊዜ የሚሆን ጠላት ነው ያስታል አሳች ማለት ነው ሰይጣን ማለት አሳች ሰውን አሳስቶ ገደል የሚከት ወደ ሲኦል የሚያስገቡትን ነገሮች የሚያሰራ ነው እና ሰይጣንን ወግድ ካጠገባችን ንበለው። ጌታ እንደሱ ነው ያለው። ወግድ አንተ ሰይጣን ወግድ ከኋላ ላይ ነው ያለው። እኛም ጌታችን ኢየሱስ ክርስቶስ እንደዚሁ ሰይጣንን እንዳባረረ እኛ ደግሞ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ሁልም ድሬ ሰይጣን ግን ካጠገቤ ወግድ አትቅረበኝ ብለን ሰይጣንን ማባረር አለብን። የሚያጣላን እሱ ነው። ገና ነገር አይደለም በሰላም መኖር ጠርቶ አይደለም ሰው የአዳም ልጅ ሁሉ ያው የሰይጥ ያሳችሁ የሰይጣን ስራ ነው እንደዚህ እያደረገን ያለ እና ብናውቅበት እንወቅበት። መጣላት የሰይጣን ስራ ነው። መጣላት ከሰይጣን የሚመጣ ነው። መፋቀር ደግሞ ከእግዚአብሔር የተሰጠ ነው። ስለዚህ እኛ ሰዎች እንደመሆናችን መጠን እግዚአብሔር ታላቅ እውቀቱን እውቀቱን አይምሮውን ለብዎውን ሰጥቶ የፈጠረን ሰዎች ስለሆን ማወቅ አለብን። የሚመጣብንን መጥፎውንና ደጉን መለየት አለብን። አለበለዚያ ሁሉንም ከተቀበልነው ሰይጣን ይመጣና ያው አሳስቶ በአዳምና በሔዋን ላይ ያደረገውን ያደርጋል ማለት ነው። ስለዚህ ሰላምን ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ ሰላሜን የአባቴንም ሰላም እሰጣችኋለሁ ብሎ ያለውን እኛ እናጥናው፣ እንከተለው፣ እንስራበት። ሰይጣን ወደ አቅረቀባችን እንዳይመጣ እናድርገው። በጸሮት በጸሮት በስመ አብ ወልድ ወመንፈስ ቅዱስ። አረ ምንድነው እየሰራሁ ያለሁት? አንድ የሆነ ኃጢአት ስንሰራ እኛ ራሳችን ብንም ማለት አለብን። ምንድን ነው እየሰራ ያለው ይሄ? ወይ ሰይጣን ስራ እኮ ነው፣ የሰይጣን ስራ ሊያጠፋ እኮ ነው እንዲ እያሰራ ብሎ መንቃት አለበት ሰው ሁሉ። ጥላቻ ዝም ብሎ አይመጣም። ጥላቻ ስበስ መጣላት በራሱ አይመጣም። ሰይጣን ተሸክሞ የሚያመጣው ስለዚህ እንወቅበት። ጌታችን ያዘዘንን ያስተማረንን ትምህርት በስራ ላይ እናውል።